በኦሮሚያ ክልል ባሌ ዞን ጎባ ወረዳ ነዋሪ የሆኑት አርሶ አደር ግዛው ደምሴ በኩታ ገጠም የሰብል ልማት ከሌሎች ጋር በመጣመር ስንዴ መዝራትና ምርትና ምርታማነት ማረጋገጥ የሚሆን ጥሩ ገቢ ማግኘት ከጀመሩ በጣት የሚቆጠሩ ዓመታት ሆኗቸዋል። አሁን ደርሰዋል። ይሄ በአንድ ሄክታር ፊት ከ20 እስከ 30 ወይ እስከ 25 ነው የምናገኘው። አሁን ግን ከሄክታር እስከ 60 እስከ 60 እስከ 65 ክላስተር ከጀመርን ያው ድሮ ቀለባችንም ከክረምት እስከ በጋ ላይቆይም ይችላል። አሁን ከቀለባችን አልፈን ለገበያ እያቀረብን ቤተሰባችን። ድሮ ጎጆ ውስጥ ነው የምንኖረው፣ አሁን በቆርቆሮ ቤት ነው ቤታችን ብትሄዱት። ድሮ የቁርበት ወንበር ላይ ነው የምንቀመጠው፣ አሁን የተሻሻለ ነው። ይህ የአርሶ አደር ግዛው ደምሴ የስኬት ተሞክሮ የብዙዎች ነው። ምክንያቱም መንግስት ለግብርና የሰጠው መጠነ ሰፊ ትኩረት በዋናነት ማንሳት ይቻላል። የምግብ ሉዓላዊነትን ለማረጋገጥ መንግስት እሰራለሁ ብሎ ሲነሳ ለዘመናት ያልተሻሻለውን ግብርና በማዘመንና አዳዲስ የግብርና ቴክኖሎጂዎችን በማስተዋወቅ ምርታማነትን ለማሳደግ ታሳቢ ያደረገ ነው። ይህም አበረታች ውጤትን እያስመዘገበ ነው። ኢትዮጵያ መለመን የለባትም፣ ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ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 ከሶስት ዓመታት በፊት በኩታ ገጠም የሚታረሰው መሬት ከ7 ሚሊዮን ሄክታር መሬት ያነሰ ቢሆንም አምና 13 ሚሊዮን ሄክታር መሬት ማረስ ተችሏል። የበጋ መስኖ ስንዴ ልማት በ1.3 ሚሊዮን ሄክታር መሬት 53 ሚሊዮን ኩንታል ምርት ማግኘት የተቻለ ሲሆን አምና ግን በ4.7 ሚሊዮን ሄክታር መሬት ላይ 172 ሚሊዮን ኩንታል ስንዴን ማምረት ተችሏል። ይህ የእይታ ለውጥ ታዲያም ስንዴን ለሀገር ውስጥ ፍጁታ ከመጠቀም በዘለለም ከተለያዩ የውጭ ሀገራት ለስንዴ ግዢ የወጣ የነበረውን እስከ አንድ ቢሊዮን ዶላር ማስቀረትም ተችሏል። ምርትና ምርታማነትን ማሳደግ እንደምንችል አውቀናል። በጥራት አምርተን ኤክስፖርት ማድረግ እንደምንችል አውቀናል፣ አረጋግጠናል። ኢምፖርት ሰብስቲትዩት ማድረግ ማስቀረት እንደምንችል አውቀናል። የስራ እድል መፍጠር እንደምንችል አይተናል። ይህን ልምምዳችንም በየጊዜው እያሳደግንና እያሰፋን የምንሄድበት እድል ፈጥሯል። ስንዴ ብለን ነው የምናስበው። በስንዴ በተሰራው በሌሎችም የግብርና ስራዎች ለራሳችን ትልቅ ኩራት ሆነናል። ለሌሎች የአፍሪካ ሀገሮችም ጭምር ኩራት ሆነናል። መጥተው እያዩት ነው። እየጎበኙ ነው። ልምድ ከኢትዮጵያ እየወሰዱ ነው። ሌሎች አለማትም ጭምር እየመሰከሩ ነው። ክቡር ጠቅላይ ሚኒስትራችንም ይሄንን ስራ ውጤታማ ለማድረግ ለሰጡት ሊደርሽፕና ኮሚትመንታቸው የአግሪኮላ ሽልማትን ልማትን በአለም የምግብና እርሻ ድርጅት ሪኮግናይዝ ተደርጓል። ይሄንን በእጅ የያዙት ወርቅ ሪኮግናይዝ ማድረግ ደግሞ እኛን ወደኋላ ወደ የቀረነው ብዬ ነው የማስበው እንጂ አፍሪካም ሌላው አለም ኢትዮጵያን እንዴት ነው ወደዚህ አይነት ለውጥ ልትገባ የቻለችው የሚል አፕሪሺሽን አላቸው። የግብርናው ምርታማነት ለማሳደግ በተሰራው ስራ ባሳለፍ ነው የምርት ዘመን 31 ሚሊዮን ሄክታር መሬት በማረስ 1.5 ቢሊዮን ኩንታል ምርት ማግኘት ተችሏል። ይህ እንግዲህ መንግሥት ድህነትን ለማጥፋትና ከተረጅነን ለመላቀቅ የተለያዩ እርምጃዎችን በመውሰዱ ሲሆን ሀገራዊ ሁለንተናዊ ለውጥ ለማምጣትም ከራስ አልፎ ለሌሎች ለመትረፍ ይቻል ዘንድ ጭምር ውጤታማ ተግባራት ስለመጀመራቸው አመላካች ሆኗል።